አወይ ሞት ክፋቱ፣ ለሚያንኳኩ ሁሉ በሩ መከፈቱ። አረብ ሀገር ላይ 11 ሰው ህይወቱ ያልፋል። 11 ሰው በቀን በቀን ውስጥ አረብ ሀገር። ሰላም ሰላም ቤተሰቦች እንግዲህ ዛሬ የሀያትን አስክሬን እንግዲህ ለወደ ኮምቦልቻ ለመላክ ጉምሩክ ነው የምገኘው። ካርጎ ላይ ሄንጂ ነው ማስጨርሰው ማለት እዚህ። አጋጣሚ በቀን ውስጥ እንግዲህ እንደነገርኳችሁ ከ11 በላይ አስክሬኖች ይመጣሉ ከተለያዩ አረብ ሀገሮች። እንግዲህ የምታዩት ሶስት አስክሬን በዚሁ በተመሳሳይ ሰዓት ከኛ ጋር አንድ ላይ መጡ፣ ነው እንደምታዩት ወገኖቻችን። ይህ እንግዲህ የእኛ አስክሬን ነው የእህታችን የሀያት አስክሬን ነው ማለት ነው። አሁን አስክሬኑን ተረክበን ቀጥታ ወደ ኮምቦልቻ ይላካል ማለት ነው። ፕሮሰሱን እንደዛ እንጨርሳለን። ስለዚህ ይህንን ከዚህ ወስደን ወደ ሌላ ቦታ ነው የምናስሸጋግረው። ወደ ከሳቱ ፍላይት ነው እንግዲህ የሚሄደው። እንደምታዩት ሀያት ስሟ ሚሄው ይገኛል። እዚህ ይመዘናል። ከተ ወደ ዱባይ ስትሄድ ያልፍልኛል፣ ህይወት ይሳካልኛል ብላ የተጓዘች ቤታችን ዛሬ አስክሬኗ ወደ ኢትዮጵያ ገባ። ሩቅ አሳቤ ቅርባ ዛሬ ይባላለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናቸሁልኝ? ለዛሬ ይዤላችሁ የመጣሁት ቪዲዮ በጣም አንዳንድ ጊዜ አርቆ ለምናስብ፣ ህልማችን ላልተሟላ ተስፋችን ገና ለሆነ ሁልጊዜም በተስፋ ለምንኖር ይች እህታችን ትላንት ወደ ከኢትዮጵያ ተነስታ ወደ አረባ ሀገር ስትሄድ ይሟላልኛል ተስፋ አርጋት በቃ ህይወትን አስባ ነበር። የውጣችሁ ግን አላልላትም። ስትሄድ ሻንጣዋ ሞልታ ወደ እናቷ ልትመለስ ነበረ፣ ግን እሷ ዛሬ በሳጥን ተቆጥራ ያገባች አስክሬኗቶ ቢሄደ አያቸኛ ሀሳብ ሞላ ተሟላ ሀሳባችን ተሳካ እንቅልፍ ሳንተኛ ሌት ቀን ደክመን ማስመን ያአላህ ይንጃ። ምን እንደምል አላውቅም። ብዙም ሰዓት በቃ ያአኔ የሆነው ነገር ለመስራት የሆነ ቦታ ለመድረስ በጣም እናስባለን፣ ግን አላህ ያላለው አይሆንም። አላህ ያልፈቀደው ነገር አይሳካም። እሱ ሲፈቅድ እና እሱ ሲሻ ቢሆን እንጂ እህታችን ከአረባ ሀገር ላይ ዛሬ ያው አስክሬኗ በግብቶ ተመዝነ በሚዛን ያላጊተ የመጨረሻው ሚዛን ያሳምርላት። የዱንያው ሚዛን ምንም አይደለምና፣ በጣም ብዙዎቻችን በቃ የዛሬ ቤት እንሰራ፣ ነገ የቤታችንን ነቀና ማላል፣ ነገ ህይወታችንን እናሳካል፣ ትዳር ይዘን እንኖራል፣ ልጅ ወልደን እንኖራል እንላል። በጣም በዛ ላይ የቤተሰቦቻችንን ሀላፊትና ሀኛ ላይ አርገን ቤተሰቦቻችንን ያለኛ ማይኖርም የሚመስለን ጊዜያችንን ህይወታችንን አሳልፈን ለእነሱ ሰጥተን ዛሬኛ ስንጎልባቸው አንድ ጎዶሎ ብቻ አይደለም የሚጎልባቸው ያ ከኛ ሲያገኙት የነበረው በኸኛ ጋር ሲላክላቸው የነበረው ሁለተኛ፣ የእኛ ሞት የእኛ ባልንጀሮች ቁመው ሲገቡ አላክ እንደ አይነት ነገር ይጠብቃችሁ። ራሳችሁን ከምንም ነገር በቃ አንዳንድ ጊዜ መኖራችሁ ራሱ ማያስደስታቸው ሰዎች አላቸው። ራሳችሁን ከምንም የማትቆጥሩ ሰዎች ማለት ነው። ግን አንዳንዴ ደግሞ ሴቶች የሆነ የራሳችሁ ሰው አታችሁ፣ በራሳችሁ ሰው ማጣት ህይወታችሁን ለማጣት ትሞክራላችሁ። ህይወት አንድ ወንድ ልጅ ቢሄድ ሌላ ወንድ ልጅ አለ። ህይወት ግን አንድ ጊዜ ከሄደች መልስ አትመጣም፣ አትመለስም። እና በጣም ብዙዎቻችሁ በቃ ለምን እንደሆነ አላቅም። አንድ ወንድ ልጅ ከሄደ ያ ህይወት አለቀ፣ በቃ ህይወት ተቋረጠ። ህይወት ይቀጥላለን፣ ህይወት አይቋረጥም። ግን አንቺ ከተቋረሽ፣ አንቺ ከሞትሽ፣ ሞትሽ አትመለሽም። ታዲያ አንድ ወንድ ልጅ ቢሄድ ላንቺ ምንሽ ነው? ምን ይገርምሻል? ለሚሄድ ግን አንቺ ኖሪ። ብዙዎቻቸው በቃ አሁን ላይ ሞት እንደዚህ ሆና ሞተች ሞተች። ሞትን እንሰማለን፣ አስክሬን መሸኛ እንሰጣለን። አስክሬን ኢትዮጵያ ይገባል። ባለፈው ተስፋ ሲጠየቅ በቀን 11 አስክሬን ይገባል ነው ያለው። ያው ዛሬ ሶስት አስክሬን ካረባ ገር የገባው ሶስት አስክሬን እነዚህ ሶስቶችም ተስፋ ነበራቸው። ተስፋ ሰንቀው ነበር የሄዱት። ሰርተን እንቀየራል ብለው ነበር የሄዱት። ግን ምን በምን ምክንያት ሞቱ? እውነት አልማቸው ተስፋቸው ተሟልቶላቸው ነው ያሰቡት ተሳክቶላቸው ነው ያ ሀይቲ ወደ ኢትዮጵያ ከኢትዮጵያ ተነስተው ወደ አረቡ ዓለም ሲመጡ አስበውት የነበረው ፈልገውት የነበረው መድረስ የነበረው ቦታ ደርሰው ነው? አልደረሱም? ታዲያ አንቺና እኔ ዛሬ ምን ላይ ነን? ምን እያሰብን ነው? ምን አስበናል? ለህይወታችን ምን ሰንቀናል? በጣም እኔ አንዳንድ ጊዜ በቃ እመክራለሁ፣ ግን እኔ እኮ ገና ነኝ። ራሴን አልመከርኩም። እናገራለሁ፣ ቪዲዮ ካሜራ ቪዲዮ ላይ ስቀርጽ ካሜራ ስቀርብ እናገራለሁ፣ ግን ለነፍሴ ምን አስቤላታለሁ? ልጅነታችንን፣ ጊዜያችንን፣ ጉልበታችንን አረብ አገር ጨረሰው። በስተመጨረሻ ምኛ በሳጥን እንገባለን። ወይ ብሩ አልተያዘ ወይ ህይወት የተመቻቸ ህይወት አልኖርም ወይንም የሰላም እንቅልፍ አልተኛነ። አረብ ሀገር ይህ ነው። አረባ ሀገር ጉልበትን ጨርሱ። በጣም ፈቀድ የክመን ደክመን ደክመን ደክመን አላቅ እንቅልፍ ሳንተኛ ሀሳባችን ሳይሳካ ብዙ መንገዶችን አስበን ብዙ ህልሞችን ሰንቀን ህልም ብቻ ተስፋ ብቻ አያሳዝንም? ግን ያሳዝናል። እናት ዛሬ የልጅዋን አስክሬን ልትቀበል ነው። እናትም አንድ ቀን ሸኝታ ስለ አለም ሀዘን እንተኛ ሆና ትኖራለች። ግን የምታሳዝነው አረብ ሀገር ላይ ለፍታ የሞተች እህቴ እህቶች የራሳችሁን ይጠብቁ ጠብቁ። ለቤተሰቦቻችሁ ምን ዜኑ አይሳካ ብሎ ቢቀር፣ አንዳንድ ጊዜ እኔ አላቅም። እኔ ለምን እኔ ለምን ቤት አይሰራ ብሎ አይቀር፣ ለምን ልጁ ሳልወለድ ብሎ አይቀር። ሞት ማንም ማንም፣ የሚሞተው ሞት ነው የምንሞተው። ግን እንቅልፍ ሳተኝ። ጉልበታቸውን፣ ልጅነታቸውን አረብ ሀገር ጨርሶት፣ መጨረሻ ደግሞ በሞት ስትታጡ እኔ አላቅም። ለዚች እንደክማለን፣ ለዚች ለዝች ለዝች አለ ምን እንሳሳለን። ሰዓቱ ያጥርብናል፣ አንዱን ሳንጨረሰው አንዱ ስራ ይደረባል። እጅግ በጣም ያሳዝናል። እና ቤተሰቦች ሁላቸውም ይሄን ቢሮሽል ላይ ካልኩት እኔ በጣም እንደነገርኩት ገና እንቅልፍ የተነስቼ ተስፍሽ ሳይው በጣም እንደነገርኩት በእውነት ለመናገር ምክንያቱም የተኛው አባት፣ ስንት ሰዓት ናት? ሶስት ሰዓት ናት የተኛዋት ከዛም ትምህርት ለመሸኘት ተነሳሁኝ ትምህርት ሸኘቼ ልጆችን መልሼ ወደ ክላስ ሲገባ ይህን ቪዲዮ ሳይ በጣም ደነግኩኝ ለአንድ ሳምንት ለአንድ ጊዜ ድንጋጤ አለቅም ብቻ እና እኔ ምን ላህል አቅም አላህ ሱብሓነሁ ወተዓላ ከእንደ አይነት መከራ ይጠብቀን ከእንደ አይነት ሙሲባ አላህ ይጠብቀን እራሳችሁን ጠብቁ ነው የምለው። እኔ እራሳችሁን ጠብቁ እራሳችሁን ሆኑ ወጥቶ ከመቅብታ ላይ የጠበቃችሁ ይህም ብቻ ነው የምለው። ሌላ ምንም የምላችሁ ነገር የለኝም። አረብ ሀገር ላይ ወፍተን ስንገባ ህልመኞች፣ ተስፈኞች፣ ሀሳቢዎች ንንቅን። አይሳካም ነው ምን እንደው አላውቅም። ተሳክቶም አላየ ነው። ህልማችንም አንድ ቀን ሲሳካ እኔ አይቼው አላውቅም። ሁልጊዜም ህልመኛ ሁልጊዜም ተስፈኛ ሁልጊዜም ሰርቶ ለማገኘትም ሁልጊዜም እናገኛለን ባይ ተስፋ ማነቆረጥ ሁልጊዜም